ሰላም ሰላም፣ ጤና ይስጥልን። ውደጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ለተቀዳሜ ግንቦት 16 2017 በኢትዮጵያ የዘመን አቆጣጠር ሜ 24 2025 በጎርጎሳውያን የዘመን አቆጣጠር የጋቱሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁኝ። ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ፣ ሰብስክራይብ አድርጉ ያላደረጋችሁ ካላችሁ፣ ሌሎችም እንዲያደርጉ ሎቢ አድርጉ። የመወትወት የጋት ሚዲያ የአምባሳደሮች ናችሁ። እሱን ኃላፊነታችሁን ተወጡ። የምናስተካክለውን እናስተካክላለን፣ ግን ስለ መልካምነታችን ለሌሎች ተናገሩ። በዚህ በአጫጭር መረጃዎቻችን በትናንትናው ዕለት በኢትዮጵያ አሜሪካ ኤምባሲ ወይ አምባሳደር አርቨና ሆሴ ማሲንጋ ያወጡትን የሰላም ጥሪ ተከትሎ ለፋኖ ተጨባጭ የሆነ እቅድ ይዛችሁ ነው ተጨባጭ ሪያሊስቲክ የሆነ ኦብጀክቲቭ ይዛችሁኑ ይሄ በተለመደው የምን ድርድር ምንግርግር ያው የምታሳሷቸው ናቸው ቃላቶቻቸውን ድርድር ንግግር ምንግርግር ጅኒ ጃንካ ብሎ ነገር የለም መግጠም ብቻ ነው የሚል ከዛ ደግሞ እንደ ጥያቄ ጥያቄ አንበለው ይነሳ የነበረው የምንገናኘው ስልጣን ሊያስረክቡን ከቀጠሩን ብቻ ነው የሚል ነገር ነበረ። የለም ይህ አይነት አካሄድ አይጠቅምም፣ ተጨባጭ የሆነ ሀሳብ አቅርቡ። ላነብላችሁ ይችላል ነው ምንድን ነው የሚለው አድዌ ማርከናዘር ሮፍ ንጎይን ኮንፍሌክትን ኢትዮጵያ ኢትስ ክሩሻል ቱ ሪፍሌክት ኦን ዴር ኢምፓክት ኦን ኦል ኢትዮጵያን ፒፕል ኢትስ ታይም ቱ ፑት ፒፕል ፈርስት ባይ ኢምፕሊመንቲንግ ላስቲንግ ሶሉሽን ኢትዮጵያስ ኢንተርናል ኮንፍሊክትስ ኢናብሊንግ ኢንተርናሊ ዲስፕሌይስድ ፐርሰንስ ቱ ሪተርን ሆም ተፈናቃዮች ወደ አካባቢያቸው እንዲመለሱ፣ ሕፃናት ትምህርት ቤት እንዲገቡ፣ ትምህርታቸው እንዲከታተሉ፣ የጤና አገልግሎት ለሁሉም እንዲዳረስ አክሰስ ኤንድ አክሰስ ሄልዝኬር

የኦሮሞ ላይብሬሽን አርሚ ደግሞ ወይ ኦላ ወይ ኦነግ ሸኔ ደግሞ ከዚህ በፊት የጀመረውን ድርድር እንዲቀጥል የሚል ቱሙቭ አሄድ ዊዝ ኔጎሽሽን ቱ ኤንድ ፋይቲንግ ኦሮሚያ ን ዊ ኮል ኦን ደ ፌደራል ገቨርንመንት ቱ ኮንቲኒ ሲቺንግ ፒስፉል ሪዞሉሽንስ ዊዛውት ቫዮለንስ ን ፕራታይዝ ዘ ሴፍቲ ን ዌልቢንግ ኦፍ ሲትዘንስ ቅድሚያ ለሰላም ቅድሚያ ለዜጎች ደህንነት በመስጠት በሰላማዊ መንገድ ግጭቶችን ለግጭቶችን ልባት ለመስጠት የጀመረውን ጥረት አጠናክረው እንዲቀጥል የሚል መግለጫ እሱን አውጥቶ ነው። ኢትስ ታይም ቱ ፐርሱ ፒስ ን ስቲቢሊቲ የሚል አወጣ። መጀመሪያ ላይ እንግዲህ ትናንትም ወደ እናንተ ለማድረስ ሞክር ያለውኝ በዜጎች ላይ የሚደረገው የድሮን ጥቃት ይቁም የሚል ጀስት፣ ይሄ በዓለም ታሪክ የለ ማለት ነው። የለም በዓለም ታሪክ በዜጎች ላይ አንደኛ መባል ከነበረበት የሚፈጸሙ የድሮን ጥቃቶች ኮለተራል ዳሜጅ አምጥተዋል ሊባል ይችላል። ፋይን እሱ አንድ ነገር ነው። ከዛ ውጭ ግን በዜጎች ላይ የሚፈጸም የድሮን ጥቃት ይቁም የሚል እንዲው ዝም ብሎ መግለጫ እንኳን የለም ማለት ነው እና የለም። ፍጹም ማለት ምንድን ነው እንዲው እንግዲህ እንግሊዘኛውን አይታችሁታል። ኤዲት ማለት ኤዲት ማድረግ አይደለም፣ ኮምፕሌት እንዲጠፋ ተደርጎ ነው። ይሄ ሁለተኛውን አስቀድመ ያነበብኩላችሁ ወጣው እና በነገራችን ላይ የፖለቲካ አመለካከት ልዩነት ስላለም፣ ዋቴበር አንዳንዶቹ ተደስተው የአሜሪካ መንግስት በቃ የኢትዮጵያ መንግስት በድሮን ዜጎቹን ጥቃት መፈጸም እንዲያውቁ ምናምን የሚሉ ሲጽፉ ነበር። ቶታሊ ከዲፕሎማሲ ማንጻር ውሰዱት። ይህ ተገቢም አይደለም። ኮላተራል ዳሜጅ አለ ወይ የድሮን አጠቃቀም ሲቪሊያንን፣ ምናምን ከዛ ውጭ ኮስቲ ነው። ድሮን ግጭት አለ ብሎ ጦርነት አለ ብለህ ድሮን አትጠቀም ልትል እንኳ የሚያስችል እንኳ ያው ድሮን የውጃ መሳሪያ ስለሆነ እና ይህ ትክክል አልነበረም። እኔ ተስፋ የማደርገው የፌዴሬ የውጭ ጉዳይ ሚኒስትር እና የሚመለከታቸው አካላት ማብራሪያ ይጠይቁበታል እኔ ከኤምባሲው ጋርም ራሱ ኤምባሲውም ይቅርታ መጠየቅ እንዳለበት ነው ማምነው ይቅርታ ከመጠየቅ ባለፈ እንዲህ አይነት የቃላት አጠቃቀም የሁለቱን ሀገራት ኢንተረስት ግሩፕ ሊኖር ይችላል እዛ ውስጥ የፓርቲ ለፓርቲ እንግዲህ ምናልባት ፓርቲ ለፓርቲ ምላችሁ የሪፐብሊካን ኢንተረስት ሊሆን ይችላል ወይ አሁን ያለው የትራምፕ ገቨርመንት ኢንትረስት ሊሆን ይችላል። በሁለቱ ሀገራት መካከል ግን የሆነ ኢንትረስትድ ግሩፕ ስላለ ያ እንዳይመጣ የሁለቱ ሀገራት ዘላቂ ዲፕሎማሲ ዘላቂ ግንኙነት እክል እንዳይገጥመው የአምባሳደሩ ኢንትረስት ነው ወይስ አምባሳደሩን ከንሰልት የሚያደርጉ ሰዎች የሎቢስቶች ነው የሚለው በደንብ መፈተሽ አለበት የሚል እምነት አለ። ዞሮ ዞሮ ያን ተከትሎ ሪያሊስቲክ የሆነ ኦብጀክቲቭ የሆነ ሰላማዊ አማራጭ እንዲያመጣ ወደ ድርድር እንዲሄድ ጥሪ የቀረበለት ፋኖ ድርድርም እንዲቀጥል ደግሞ በተመሳሳይ ጥሪ የቀረበለት ኦላ ወይ ኦነግ ሸኔ ሁለቱም በትናንትናው ዕለት ምላሽ ሰጠዋል። ለምን በአንድ ቀን ምላሽ ሰጡ? የሚባለው እንግዲህ ለአንዳንድ ሰው ጄኒውን ስለሆኑ የሰላም አማራጭን ፈልገው ነው ብሎ መውሰድ ይቻላል። አንደኛው እሱ ነው። ሁለተኛ ደግሞ ኤግዚት ነው። አማራጭ ስለሌለ ስለተመታክ፣ ስለተበተንክ አቅም ስለከዳህም ይህንን እንደ ኤግዚት ስትራቴጂ መውሰድ አማራጭ ወስድ ወደ ይችላል። እኔ ፖዘቲቭን ሁን ግድ የለም። ለምሳሌ ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው እኔ አክቸዋሊ የለም ዝም ብሎ ግን ግድ የለም ወክዬ የአማራ ፋኖ በጎጃምን የአማራ ፋኖ በጎንደርን የአማራ ፋኖ በሸዋን የአማራ ፋኖ በወሎ የራሱን ምስራቅ የአማራ ፋኖ ብሎ የሚጠራውን ይህንን ያሰባሰበው የአማራ ፋኖ ብሔራዊ ኃይል አፋ ባሃ ወይም አማራ ፋኖ ናሽናል ፎርስ ብሎ የሚጠራው ኃይል ምንም እንኳ ምንም እንኳን ያወጡት መግለጫ ፍጹም ቅዠት ቢሆንም አሳያለሁ ለምን ፍጹም ቅዠት ነው ያልኩትን። አንዳንድ ሰዎች ሲያዳንቁት አይቻለው። ያው የሚያዳንቁት እንግዲህ ምንም ጥርጥር የለው ከጀኒውን ሴንስ ነው ወይንስ ከፕሮፓጋንዳ ዓላማ ነው የሚለውን እንግዲህ መታየት ይጠበቅበታል። እኔ ፐርሰናል አሁን ጀኒውን ሁኜ ነው ወደ እናንተ ሀሳቤን የማካፍላችሁ። ከዛ አንፃር ተጨባጭ መፍትሄ አምጣ ተብለህ እኛ ለመደራደር ወይም የምንደራደርባቸው እነዚህ እነዚህ ናቸው ጥያቄዎች ማለት ሲጠበቅበት፣ የተቀመጡ ነገሮች ፍጹም ተቀባይነት የሌላቸው፣ እንደው ተቀባይነት የሌላቸው በነገራችን ላይ ብቻም ሳይሆን ኢብን እንኳን አሸንፈ አራት ኪሎ እንኳን ብትገባ ማለት ኤክስትሪምሊ የማይሆነው ሆነ ብለን ብንወስድና አራት ኪሎ ገብታ ለድርድር ስትጠየቅ ልታነሳቸው የማትችላቸው ነጥቦች ናቸው። የኦነግ ሸኔ ያወጣው የሰጠው ምላሽ ጀስት ሰላም ማለት ምን ማለት ነው የሚል የሰላምን ትርጉም ወደ ማብራራት ነው የገባና አስቀድሚ የኦነግ ሸኔን እስቲ ምላሽ ለአንብብላቸው ፈገግ የሚያደርግ ነው። ሰላም ማለት ለብልጽግና እንደዚህ ማለት ነው ወይ ጀስት ለመንግስት ብሎ ነው የሚነሳው እና ተራ የሆነ እንግዲህ ሌላ ምንም ቃል ስለሌለኝ ነው ተራ ያልኩት። ምን ይላል? ያው ከላይ መግቢያውን ልተወው ብዬ ነው። በዛሬው ዕለት የአሜሪካ ኤምባሲ ቱዴይ ዘ ዩናይትድ ስቴትስ ኤምባሲ እን ፊንፊኔ ሃድሪት ሬትስ ካል ምናምን ይላል። ድሮ ድሮ ሰላም ማለት ጊዜ መግዣ ነው ብሎ ያስቀምጣል። ለአብይ አህመድ ብሎ ነው የሚነሳው። ሰከንድ ፒስ ፎር አብይ አህመድ ኢዝ ኢንፎርስድ ሳይለንስ ነው ይላል። እና ሰርድ ፒስ ኢዝ የ የፕሮፓጋንዳ መሳሪያ ወይ የፕሮፖጋንዳ ላይ የሚውል ነው ብሎ ነው የሚያቀርበው። ሰው ይህን ካለ በኋላ የአሜሪካ መንግስት በቀጠናው በኢትዮጵያም ይሁን በብሮድር ሪጅን በሰፊው ቤት የምስራቅ አፍሪካ ቀጠናን ብለው የአፍሪካ ቀንድ የሰላም ፍላጎት ከሆነ ብላንክ ቼክ መሰጠት የለበትም። የሚሰጠው የገንዘብ ድጋፍ ዊዝ ፕሪኮንዲሽን ይሁን ይላል። ዲማንድንግ ኢንዲፐንደንት ኢንቨስቲጌሽን የገለልተኛ ምርመራ ያስፈልጋል ብሎ ያስቀምጣል። ሳንክሽኒንግ አርክቴክትስ ኦፍ ቫዮለንስ ግጭት ላይ የተሳተፉ አካላትን ምናልባት እነዛም ብቻም ሳይሆን የቁልፍ የሆኑ የፖለቲካና የወታደራዊ ሚና ያላቸው ኬ ፖለቲካል ሚሊተሪ ክተርስ የፕሮፓጋንዲስቶችን እና የፋይናንስ ሶርስ ያላቸውን ሰዎች ፋይናንስ ሶርስ ምንድን ነው? ለዚህ ለግጭቱ የሚሆን ለእነኚህ አካላት ፋይናንስ ወይ ለመንግስትም የሚያቀርቡት እነሱ ላይ ማዕቀብ ይጣል ይላል። ከዛ አዘርዋይስ፣ ከዚያ ውጭ ያለው ግን ዘላንግጅ ኦፍ ፒስ ዊል ሪሜን ጀስት አናዘር ዌፖን እንደ ሬጅም አርሰናል ዋን ዳት ሳይለንስ ኦፕረስድ ንኪልነሰንቲ ወደ ድርድር የሚመለሰው ምን ሲሆን ምንድን ነው ዲማንዱ? አ ባርጌኒንግ ፓወር ወይም ለምሳሌ እንግዲህ የድርድር ሂደት እነዚህ እነዚህ ናቸው ተብሎ መቀመጥ ነበረበት። ጀስት ሰላም ማለት ነው ምናምን የሚል ም ሶሪ፣ ለቃላት አጠቃቀሜ ተራ የሆነ ሪቶሪክ ነው ያቀረበው። ዘን የአማራ አምሃራ ፋኖ ናሽናል ፎርስ አማራ ፋኖ ኤንኤፍ ኤኤፍኤንኤፍ ሶሪ አማራ ፋኖ ብሔራዊ ሀይል አፋ በሃ በተመሳሳይ በትናንትናው ዕለት ሜይ ትዌንቲ ስሪ ትዌንቲ ትዌንቲ ፋይቭ በቅንፍ ግንቦት አስራ አምስት ሁለት ሺ አስራ ሰባት ኢትዮጵያ ካሌንደር ብሎ ኦፊሻል ኮሚኒኬሽን ፍሮም ዘ አምሃራ ፋኖ ናሽናል ፎርስ ኢን ሬስፖንስ ቱ ስቴትመንት ኢሹድ ባይ ዘ ዩናይትድ ስቴትስ ኤምባሲ አዲስ አበባ ይላል። እንግዲህ አንድ ሶስት ያ አራት አምስት ስድስት ፓራግራፎች የአማራ ፋኖ ናሽናል ፎርስ አሜሪካ መንግስት የሰላም ጥሪ አዎንታዊ ምላሽ እንዳለው እንደሚያመሰግን ወደዚህ ግጭት ወደ ምናምን ጦርነቱም የገባው ተገዶ እንደሆነ ሰላማዊ የትግል አማራጮች ሲሞክር እንደቆየ እሱን ያነሳል። ከዛ ባለፈ የትምህርት የጤና አገልግሎት መሰጠት እንዳለበት ይሄም የቆመው በጦርነቱ ምክንያት ታርጌት በመሆናቸው ነው ይላል። ድሮን ኤንድ ኤር ስትራይክስ ካሪድ አውት ባይ ዘ አቢይ ሪጅም። ያው እንግዲህ ሁለቱም ፋኖም ህዋትም ኦነግሸኔም አብይ ሪጅም ነው የሚለው አብይ አብይ አብይ ይላል እና ዞሮ ዞሮ ለሰላም የቀረበውን ጥሪ እንቀበላለን ወይንም እናመሰግናለን። ይሄ አስቀድሜ እንዳልኳቸው አንድ ፕሮግረስ ነው። አንድ ፕሮግረስ ነው። እነኚህ ሰዎች ለምን ጥሪ ለመቀበል በቁ? ለምን ፈጣን በአንድ ቀን ስለምን ምላሽ ሰጡ? ምናምን የሚለው ይሄ ሌላ ራሱ መጠየቁ ነው። ምቱ ነው ወይ ዜማውን የቀየረው? ግድ የለም። ግን ፖዘቲቭ ልሆን እኔ ፖዘቲቭ እንሁን። ህፃናት ናቸው ከትምህርት ቤት የቀሩት። እናቶች መከራ እያዩ ነው። አርሶ አደሮች መከራ እያዩ ነው። ለጀኒው ለሆነው ህዝብ ነው። እናት ቤቷ እየወለደች ታጣቂ ነኝ አማራ ነፃ አውጪ ነኝ የሚለው ለእናቶች ሕክምና የሄደን አምቡላንስ እየተጠቀመ ነው። እየታየ ነው። ትምህርት ቤቶችና የጤና መሰረተ ልማት የድሮን ታርጌት ኢላማ ሆነዋል ይላል። ግን መግለጫ አይሰጡ። ማብሳያቸው፣ መኖሪያቸው፣ መመገቢያቸው ትምህርት ቤቶች፣ ጤና ጣቢያዎች ናቸው። የመንግስት ተቋማት ባሉበት መምራንን ለምን ታስተምራላችሁኛ እየታገል ብለው ሲደበድቡ ተማሪዎች ላይ እርምጃ ወሰድን ብለው እርምጃ ወስደያ ሁሉ ተደርጓል። ግን እንግዲህ በቃ ታግሎ ነፃ ያወጣኛል የሚል ፍርሃቱም አለ፣ አድርባይነት አለ። ደግሞ ነገ ድል ያደርጋሉ። ድል በሚያደርጉበት ጊዜ ስልጣንም ለመጠየቅ እንዲረዳው ለተለያየ መንገድ ቁጭ ብሎ እኔ እኮ ዋና አማካሪ አርክቴክት እናንተ ጋር ነበርኩ የሚል ቀን የሚቆጥር ደግሞ አለ። ዞሮ ዞሮ ግን ለተከታታይ ሁለት ዓመት ትውልድ ከትምህርት እየራቀ ነው። በነገራችን ላይ አሁንም እየተጎዳ ያለው የደሃው አርሶ አደር ልጅ ነው እንጂ ራሱ የፋኖ ወገኖች እህት ወንድሞቻቸው የት ነው ያሉት? ከትምህርት ቆመዋል ወይ ብለው የምትጠይቁት እሱ መጠየቅ ነው። ዝሮ ዝሮ ፕሪ ኮንዲሽን ለመደራደር ወይም ወደ ድርድር ለመቅረብ ፕሪኮንዲሽን አቅርበናል፣ ቅድመ ሁኔታዎች መሟላት ያለባቸው ይላሉ። እንግዲህ በእውነት በእውነት በንጹህ ሕሊና ፍረዱ ምንድነው የሚለው

ኢሚዲየት ሴሴሽን ኦፍ ሚሊታሪ ሆስቲሊቲስ አንድ ዊዝድራዋል ኦፍ ፌደራል አላይድ ፎርስስ ኢንክሉዲንግ ናሽናል ዲፌንስ ፎርስ ፍሮም አምሃራ ሪጅን አንድ ዲዞሉሽን ኦፍ ኦል ፕሮስፐርቲ ፓርቲ ኦፊስ፣ ዲስሚሳል ኦፍ ፖለቲካል አንድ ሴኩሪቲ ኦፊሻልስ ኢን አምሃራ ሪጅን ካፕልድ ዊዝ ኤ ፒስፉል ትራንስፈር ኦፍ ፓወር ቱ ኤ ትራንዚሽናል አድሚኒስትሬሽን ሆ ሚዲየትድ ባይ ፋኖ። ይሄ ከዚህ በፊት እኛ ልንደራደር የምንሄዶ የስልጣን ቁልፍ የአራት ኪሎ ነበር የተባለው፣ ከዚህ በፊት አሁን አፈገፈገና የባህር ዳር ቁልፍ ሆነ ማለት ነው እንጂ ምንድ ነው የሚለው፣ የፌዴራል የጸጥታ ተቋም ግጭት አቁሞ በአስቸኳይ ለቆ ይውጣ ከአማራ ክልል። ጀስት ለቃላት እንኳ መባል የነበረበት ወደ ጣቢያ ወደ ካምፖቻቸው ይግቡ አንድ ነገር ነው። ወደ ጣቢያ ለቆ ይውጣ ይላል። ከአማራ ክልል ለቆ ይውጣ ነው የሚለው። ኢሚዲየት ሴሴሽን ኦፍ ሚሊተሪ ሆስትላይትስ አንድ ዊዝድሮዋል ኦፍ ፌደራል አላይድ ፎርስ ኢንክሉዲንግ ዘ ናሽናል ዲፌንስ ፎርስ ፍሮም ዘ አምሃራ ሪጅን አንድ ዲሶሉሽን ኦፍ ኦል ፕሮስፐሪቲ ፓርቲ ኦፊስ የብልጽግና ፓርቲ ቢሮዎች በሙሉ ይፍረሱ፣ ይዘጉ፣ ዲሶሉሽን ይላል። አሸንፈህ እንኳ ዓይን ማለት የለብህም ለምን ለፓርቲ ዲሶሉሽን፣ እንደ ፓርቲ ለምን አይቀጥልም? የሚደግፉት እና ይሄ የህልምም የዓላማም የተግባርም ተጋሪዎቻችሁ የህዋት ቅጥረኞች መሆኑን የምታዩትስ ነው። ልክ ይሰፋ ይዘጋል፣ ምናምን ምናምን እንደሚባለው ዘንድ ህዋቶች እንደዛ እንዳሉት ሰራዊት እንደበተኑት ሙሉ ለሙሉ ከዜሮ ፍሮም ስክራች እንደጀመሩት እና ከዛ ምን ይላል ዲዘሊሽን ኦፍ ኦል ፕሮስፐርቲ ፓርቲ ኦፊስ ዲስሚስ አለፍ ፖለቲካ ሰኪሪቲ ኦፊሻልስ የፖለቲካ የፖለቲካና የጸጥታ ኃላፊዎች በሙሉ ይሰናበታሉ፣ ይባረራሉ ይላል እና ካፕልድ ዊዝ የስልጣን ሽግግሩ ደግሞ ፋኖ የሚያስፈጽመው የስልጣን ሽግግሩ ወይንም ራሱ ፋኖ መንግስት ከሆነ ነው። ዝሮዝሮ ፋኖ ሚዲየት የሚያደርገው ይህንን ማለት የምትችለው በነገራችን ላይ ክልሉን ኢንታየርሊ እንዲሁ ጀኒኑ ለመናገር ሙሉ ለሙሉ ተቆጣጥራ ወይ፣ ዘጠና ፐርሰንቱን ተቆጣጥራ ወሳኝ መሰረተ ልማቶችን፣ የወታደራዊ ጣቢያዎችን፣ የክልሉን በሙሉ ተቆጣጥረ እንኳን የለም። ወደ ድርድር የምንሄደው እንዲሁ አምነስቲ እንሰጣቸዋለን። ወደ ድርድር የምንሄደው ግን ብለህ በቃ ወጀስ ፓወር ሸሪ አርጉ ምናምናረጋቸዋለን ትል ችላል ፓርቲው እንዲዘጋ ብሎ ድርድር አለ ወይ? ዘን ሁለት አን ሂንደርድ አክሰስ ፎር ኢንተርናሽናል እሱ ጥሩ ነው። ሂማን ራይት ተቋማት ይጉ ምርመራ ያድርጉ ይላል። ኢሚዲት ን አንኮንዲሽናል ሪሊዝ ኦፍ ኦል አማራ፣ ሁሉም የአማራ ፖለቲከኞች ያለምንም ቅድመ ሁኔታ ከተፈቱ ነው ይላል። ጥሩ ሪዛምፕሽን ኦፍ ቴሌኮሚኒኬሽን ኢንተርኔት በክልሉ ውስጥ የቴሌኮሚኒኬሽን፣ የኢንተርኔት፣ የመብራት፣ የውሃ፣ የባንክ እና ሌሎች ሰርቪሶች በሁሉም የአማራ ክልል የተቋረጠበት አለ። ኦኬ የተቋረጠበት አለ ብለህ እንውሰድ። ሪሙቫል ኦፍ አኒ ኦል ትራንስፖርቴሽን ሪስትሪክሽን ዊዝ አምሃራ ሪጅን አንድ ፓሴጅ ዌይስ ቱ ናይበሪንግ ሪጅንስ ኢንክሉዲንግ ፌደራል ካፒታል ና አዲስ አበባ ሲቲ እና ምርመራ እንዲደረግ የተፈጸመ ወንጀል